ዒልም ፈላጊ የሆኑ እህትና ወንድሞች የሚታይባቸው አደብ ራሱ ስርዓት የሚባለው ነገር እንዴት ነው? እኛ ዘንድ አደብ የሚባለው ነገር እህት ወንድሞች በጣም ወሳኝ የሆነ ነገር ነው እንደ ሸሪዓችን። ለዚህም ነው ንልቀይም አንድ የሚናገሩት ምርጥ የሆነ ንግግር አላቸው፣ በጣም ልብ የሚነካ ንግግር። ይህ መዳሪጁ ሳሊክ የሚባለው ኪታባቸው ላይ አደቡል መርኢ ይላሉ ዑንዋኑ ሰዓደት ይሄ ወፈላሒህ

ይህ ስርዓት የሚባለው ነገር የእሱ ባህሪ መሆኑ የእድለኝነቱና የደስተኝነቱ ምልክት ነው ይላል። እንደዚሁም ደግሞ የአደቡ መቅለል አደብ ቢስ መሆኑ ደግሞ ይዛ ሰውዬ እጅግ በጣም መጥፎና እድል ቢስ መሆኑ ምልክት ነው ይላል። የዱንያም ሆነ የአኺራ መልካም ነገር አልተገኘም አሉ። እንደ አደብ በመሰለ ነገር የዱንያና የአኽራ መልካም ነገር ተገኝቶ አይታወቅም ይላሉ። እንደ አደባቢስነት ደግሞ የዱንያንም ሆነ አኽራን የሚያበላሽ ነገር ታይቶ አይታወቅም ይላሉ። አንድ ሰውዬ ፈላህ መውጣት ከፈለገ፣ ዱንያ ላይ ሲኖር ደግሞ የሰዓዳ ህይወት የደስታ ህይወት መኖር ከፈለገ፣ አደብ ሊኖር ይገባል ይላል።

ደረጃ ክብር ሊያገኝ አይችልም። ያ ሰውዬ ምንም ያክል እንኳን የጥሩ ቤተሰብ ወይም ደግሞ ነሰብ ዘር ያለው እንደዚህ ሰዎች ዘንድ ትልቅ የሚባል ስልጣን ቦታ ያለው ቢሆንም እንኳን ባለሀብት ቢሆንም እንኳን የሀገር ሽማግሌ ቢሆንም እንኳን ባለ ስልጣን ቢሆንም እንኳን ያ አይጠቅመውም። እሱን ከፍ የሚያደርገው የላቀ ደረጃ እንዲያገኝ የሚያደርገው አደቡ ብቻ ነው ይላል። ስለዚህ ለእውቀት የተገባ የሚባለው ሰው ራሱ ማን ተአደበ በአዳብ ዒልም ነው፣ በእውቀት አደቦች የታነጸ የሆነ ሰው ነው። ለእውቀት የተገባ የሚሆን አደብ የሌለው ሰው ራሱ እውቀት ባይዘው እሱ ዘንድ አይቀርም። ሰውየ አደብ ቢስ ሲሆን ካያችሁት፣ ወፊሄ ቅለተል ዒልም አለበት ማለት ነው። ምክንያቱም ቅለተል አደብ ያለበት ሰው ዘንድ እውቀት አይቆይም።

የዕልም ግንዛቤ የለውም ወይም የዕልም ግንዛቤ ሊያገኝ አይችልም ይላል። ለዚህም ነው እንማራለን። ግን የተማርነው ነገር እኛ ዘንድ አይቀርም። ሊማዛ ከተባለ የምንማረው ዕልም ራሱ ስርዓትን የዕልም አደብን ስርዓትን የጠበቀ አይደለም። አደብ ያለው ሰው ራሱ ሀታ ሀታ አንድ ነገር ልንገራችሁ። አስተማሪ ጋር ዘንድ የሚያቀራችሁ ሼክ ጋር ቁጭ ብላችሁ ስትቀሩ አደብ ያላችሁ ከሆነ ያ ሼክ እሱ ዘንድ ያለውን ዒልም እውቀት ለእናንተ ለመስጠት አይሰስትም። እከሊ አደበኛ እኮ ነችም ይላሉ አይደል? ከመጋረጃ ጀርባ ሆኖ ራሱ ሼኮች ሲያቀሩ ማሻላህ እከሊት አደበኛ እኮ ነች ይላል። ተዋት፣ እንዳትነኳት። ለሷማ ይገባታል። ከሌሎች ደረሰዎች ከሚሰጡት ራሱ ሰፋ ያለ ሰዓት ይሰጣል፣ አደበኛ የሆነ ተማሪ ካገኘ አንድ ሼክ መን አደብ ቢስ ከሆንክስ ይህ ባስተምረውም አደብ ቢስ ነውና፣ አይጠቅመውም ዕውቀቱ ብለው ስለሚያስቡ ላንተ ራሱ እነሱ ዘንድ ያላቸውን ዕውቀት ያለምንም ስስት አይለግሱም ሼኹች እራሱ ሀታ